ትንሽ ኮንቨርስ ብትሆሪ ከክፍልሽ ምን እኔ ይቀንስብሻል? እንደ እናንተ ስራ ፈት አይደለሁም። እናንተ ስራ አታችኋል መሰለኝ። አየህ አይደለ ያልኩት ነገር ብትሰማ ኑሮ የሁላ ነገር አይመጣም። ቆይ ለምን እንደውም አታወኝ። ምን አድርጌ ነው የምትለኝ? አዴ ትንሽ ሲቆይ፣ ልቀቂኝ ንጉስ። አዴ በቃ እወድሻለሁ

ሰምኛለሽ እዚህ ቤት እኖራለሁ ብለሽ አስበሽ ከሆነ ተሳስተሻል። በቃ እናንተ እንዳትጨነቁ፣ ደግሞ ፍቅር ለሰራችው ክፋት በቀል ምናምን እንዳታስቡ። ራሷን ለመበቀል ጊዜ ማፈች ዴቭ፣ ምን እንደምልህ ምን ብዬ እንደማመሰግን አላውቅም። በእውነት በጣም ደስ ብሎኛል። ልብ ይርፍ እንዲልልኝ ያደረገው ፈጣሪ ለታኒክ ፈልልኝ። በጣም አመሰግናለሁ። አዎ ዴቭ ዛሬ በጣም ነው ያስገረምከኝ። እና ለዚህ ስራ ምን ይገባኛል? ምን ላድርግልህ? አንድ ቀን እንኳን ስትመሽኝ እንደማታውቂትስ ብሎ ሸቃል። እና ቆይ አሁን ምን እያልከኝ ነው? እናማ ደቂቃ እየቆጠረብሽ ነው። ደግሞ ለምን አንቺ ታቂ። ምን አለብሽ? እምቢ ካልሽ እንግዲህ ምን ይደረጋል? ብኛ አይደለም፣ ቀን አብለሽ ልትተኛ ይገባው አንገትሽ እንደ እህትሽ ትኖሪ እንደሆነ፣ አለበለዚያ ግን አለበለዚያ ምን ፌስታንትሽን አትቀጥለሽ መውጣት ትችያለሽ። ቆይ እንዴት ምን ብታስነቁት ነው እንደዚህ የሆነላችሁ? የሰው ፍቅር እንዲኖርሽ ከፈለገሽ፣ ይሄን ሰይጣን ሆነ ባህሪዎችን ትተሽ ለሰው ልጅ መልካም ደግሞ ሞክር። እሺ ነ ማን መልካም ማን ሰይጣን እንደሆነ እናያለን። ጠብቂ ሰላም ጤና ይስጥልን፣ ወንድና የተከበራችሁ ውድ አክብር ሰዎች እንኳን ደህና መጣችሁ፣ በያላችሁ በሰላማችሁ ይበልልኝ። እንግዲህ አዳይ ክፍል አርባ ሁለት ይዤላችሁ መጥቻለሁኝ። ከዛ በኋላ አንተ ወናድልህም እንዴ ዝም ብለህ ቁጭ ብለህ ታያለህ ይለዋል። ከዛ በኋላ እንደዛ እያለ ፍቅር ወደ አባቷ ጋር ስልክ ለመደወል ስልክ ትደውላለች። ሄሎ አባዬ ለምንድነው ስልክ ማታነሳለኝ? እኔ ልጅ እኮ አይደለሁም እንዴ! ለምንድን ነው ሁላችሁም ምጠሩኝ? ሁላችሁም ለምንድን ነው የኔም ምንም ቦታ ማሰጡኝ? ብላ ከዛ ስልኩን ጆሮዋ ላይ ይዘጋባታል። አባቷ ጋባታል አባቷ አባቷ እኮ አባቴ እኮ ነው። እኔ እዚህ መሆን በጣም አስጠልቶኛል። በቃ ተገር ወሰደኝ ተደኝ እያለች እንግዲህ የተነፋ ቀርች ቢሆን ብታወራም ማንም የለኝ ብትል እዚህ ብቸኝነት የተሰማኝ ነው፣ እባክህ አባዬ ብትል ምን ብትልም ከዛ በኋላ ስልክ ጆሮዋ ላይ ይዘጋባታል። ሄሎ አባዬ ሄሎ አባ ትላለች። ከዛ በኋላ በቃ ሁላችሁም ምን ትጠላላችሁ፣ ሰራተኛም ሁሉ ምን ይጠላኛል በማለት ለቅሰዋን ታለቅሳለች ማለት ነው። ከዛ አሁን ደግሞ በጣም ተሸንፋለች። እሷን የሁሉ ግፍ ያደረገች ሁሉ ግፍ የያዛት ነው። ግን እንደዚሁ ብትሆንም ግን አትሸነፍም፣ አሁንም ቢሆን ታደርጋለች። ከዛ በኋላ ዴቫን አዳይን ከዚህ በኋላ ከነዚህ ልጆች ላይሽ አልፈልግም ከተለያዩ ኮ እነዚህ እኮ ስገባም ስወጣም ያገኙኛል ትላለች ከዛ በኋላ ዴቨን የለን አያል በርቀት ማለት ነው ከዛ በኋላ አዳይ ለምለም ለምለም እያለች እንግዲህ ከዛ አዳይ ምላሰም ለምለምን ለአዳይ ቅርብ ታደርጋታለች ምን ለምንድነው እዚህ ጎጆ ያልሹ ቤታቴ ጅም አዳይ በጣም ከፍቶኛል እህቴ ትላታለች አይዞሽ ለምለም ሁሉም ያልፋል ይህም እንዋጠዋለን ዴቨን ደግሞ ኑ ወደ ቤት ቤት ሄደን እዛ እናወራለን አይ እኔ እዛ ቤት መሄድ አልፈልግም፣ ትላለች ለምለም እዛ ነበርኩኝ፣ አንቺ ግን የለሽም። እኔ እኮ ቤት ከኤላ ጋር ነሽ ብዬ ስመጣ የለሽም። ከዛ እንዴ እጅሽ ምን ሆኖ ነው ትላታለች። ውሃ ቃጠሎ ነው ማለት። እቺ ፍቅር ናት እንደዚህ ያደረገችሽ ትላለች። አይ ብዙም አይደለም፣ በቃ ነይ ወደ ቤት እንሂድ። እሺ፣ ግን ስራ እስከማስገባ ድረስ አንድ ቀን ስት-፣ ዴቭ ከአደጋይ እዚህ ትቆያለሽ፣ ለሷ ትጨነቄ ይላታል። አይ ግዴታ ስራ ገብቼ ገቢ ሊኖረኝ ይገባል። ለሱ ችግር የለም አዳይ ለማስወጣት እንግዲህ ኤሊዛ ቤት አንድ ቀን መቆየት አልችልም፣ ትላለች ግድ የለም የፍቅር ነገር የኔ ተውሁልኝ፣ ትላለች። ኑም ባይሆንም እንሂድ ይላሉ። ሶስቱም ተያይዞ ወደ ፍቅር ቤት ያመራሉ ማለት ነው። ወደ ፍቅር ቤት ይሄዱ። ከዛ ፍቅር ሳሎን ቁጭ ብላ ነበረ። ከዛ ሳሎን ቁጭ እንዳለች ሌሊት ስታይ ምንድን ነው ምንድን ነው የሚታየኝ አይኔ አንቺ እዚህ ቤት ምን ልታረጊ ትመጣሽ? አባረርኩሽ አይደለም ልጅ ስትላት፣ ፍቅርን ያመጣኋት እኔ ነኝ ትላለች። ከዛም በኋላ ኤላና ሊዲያን ሊዲያን የኤላን ትዘፍንለታለች። ከዛ ተነስ ንጨፍን ሂዱ፣ ተይማክሽ፣ በእናትህ ተቀመጪ፣ ተነሽ ይላታል። ኤላ ማለት ነው እሷ አጠገቡ ቁጭ ትላለች። ቆይሽ ግን ከለምለምነው ተጣላታቸው ነው እንዴ? አይ አትጣላንም እና ደጋሚ እዚህ ቤት ትመጣለች? እንንጃ ይላል። እሺ እሷ እናት ያስደበረችክ? ቆይ ምን አድርጋህ ነው ትላለች። አይ እሷ ምንም አላጥፋችም ብሎ ኤላይ ይመልስላታል። ሁሉም ጥፋት የኔ ነው። ሌሊ ጥያትን ሄድን አልፈልግም። ግን ግዴታ ነው። የት ነው የምትሄደው? ትላለች ሊዱ። ወደ ቤተሰቦች ጋር ልመለስ ነው። ወይኔ ተድለክ ትላለች። ሊዱ ምን ታደላለች? ሊዱ ይላታል። ይልዬ ደግሞ ላስከፋት ነው አሁንም ልበድላት ነው። እሷ ደግሞ አንተን ነው ተነካ። ሂዱ ሚሊ እኮ የልጅነት ፍቅሬ ናት፣ እሷን ትቼ እንዴት እኖራለሁ? ደግሞ በጣም ነው የምወዳት ይላል። ቆይ እሷ ለማትዬ ነው የምሄደው፣ እሷ እኮ ያለ እኔ ማንም የላትም። አልገባኝም ትላለች። አይ ተዩ በቃ ይላታል። አንቺ አትረጁም ይላል። ቆይ እሺ መች ነው የምትሄደው? ምናልባት ከሳምንት በኋላ ይላል። እኔ እኮ ራሱ ይህንን መወሰን አቅቶት ነው እንጂ የሊቢያ የእሳት አደራ ይሰጣል። እሷም ደግሞ ወይኔ ለካ እሷም ቤት አለች፣ የትንሽ ጊዜ እናንተ ጋር መቆየት አይከል ሊሊዝ ብቻ ግን እንዳይሰማት አደራ፣ ለአንቺ ይቸግራት ነገር ካለ አንቺ ለእኔ ያሳውቂኝ። ውይ ሄላ እንከባከባታለሁ ብዬ ቃል አልገባም ትለዋለች። ለምን በቃ አትመቸኝማ። ቆይ ምን አደረገችሽ ደግሞ በምን ተደራረሳችሁ? ይላል። እንግዲህ በቃ ምንም ደስ አይለኝ አሁን በቃ እና ሊዲያ ደግሞ ስልኳን ብድቀርከት ይዝና ወደ ቤት ታመራለች። ወደቤት ወደ ቤት እንደሄደች ከዛ እሱም ደግሞ ሶፋ ላይ ቁጭ ብሎ ያስባል ማለት ነው። ከዛ ወደ ቤት ሲገቡ ፍቅር ሶፋ ላይ ስልኳን እየጎረጎረች ነበረ። ከዛ ስልኳን እየጎረጎች እያለ ሌቭና አደይና ሌቭ ለምለምን መጡ እና ከዛ በኋላ ሊሊ በቃ አንቺ አሪፍ፣ እኔ ገብቼ ምግብ ልስራ ስትል አዳይ አልቀመጥም፣ ባይሆን ውስጥ ገብቼ እረፍት ላድርግ ለምንድነው ተመልሰሽ ተመልሶሽ የመጣሽው? አዳይና ዴቭ እንድቆይ ያደረጉ። አዳይና ዴቭ በእኔ ቤት ምን ይመለከታቸዋል? ፍቅር ከዛ የእናትሽ ልጅካስ ትደውልልሽ እጅን በሙቀ ሀቃ ጠልኳት ብለሽ ንገሪያትና እዛ ኔ ኔና ትንታ ያለ ትነታል ይቆጫል። በጣም አንቺ ግቢ ትሰሚያለሽ። እዚህ ቤት እኖራለሁ ብለሽ ካፍር ተሳስተሻል። ትልና ፍቅር በጣም ተናዳ ትሄዳለች። ወደ ሰላሷን ታመራለች ማለት ነው። ከዛም በኋላ ከዛ ለምለምን ከዴብ ጋር እንዴት ናችሁ ትላለች። አው እድለኛ ነች፣ ተከባከቡ፣ ምርጥ ሰው ነው ትላለች። ከዛ ለምለም ወደ ፍቅር ወደ እነሱ ቤት ገብታ ቤቱ ምንድን ነው አስመሰለችው። በዚህ ላይ ደግሞ የሚበላ ምግብ ሳትሰሩ እዚህ ነው ተቃቅፋችሁ ቁጭ ያለችሁ፣ በሉ ተነስታችሁ አሁን ምግብ ስሩ፣ አለበዚያ ቤት ለቃችሁ ውልቅ በሉ። የሚከፈላችሁ ቁርስ ራ እንድትሰሩ ነው ትላለች። እንሰራለን አዳይ ቆይ ትላለች። ሊዲያ አንቺ አሞሻል፣ እኔ ምግቡ ነሰራለሁ ትላለች። ፍቅር ወይኔ ጉዴ ጭራሽ ትገባበዛላችሁ። አዳይ አንቺ ቤቱን አጽጂ፣ አንችኛው ደግሞ ምግብ ስሪ። አዳይዋ ልጇን ስለማመማት ቤት ማጽዳት አትችልም። ስለዚህ እኔ ቤት ከጨረስኩ ምግብ ከጨረስኩ በኋላ ከዛ መጠጥ ሲጀመር፣ ዴቭ እዚህ ቤት የቀጠረኝ አዳይ ምንም ነገር እንዳትነካ ነው፣ እንደም ጋር ነው ማወራው ብላ ከዛም ለምለምን እንግዲህ የፍቅር ልክ ልኳን ትነግራትና ትወጣለች። ፍቅርም ደግሞ በጣም ተናዳለች። ከዛ ዴቭን አኮፎ ማለት ከፍቶት ውጪ በረኮ ላይ ውጭ ብሎ ነበረ። ከዛ በኋላ ህቱ ሊዱ መታ። አንቺ ሊዱ የት ነበርሽ? ቆየት ይዞሽ ነው የት ነበርሽ? ላታል ሌላ የጋር ነበርኳ። ሌላ የት ሄዳለሁ? እሱ ጋር ነበርኳ። እሱ ጋር ምን ታደርጊልሽ? እሱ ጋር ሲጂ ለምለም ይደብራታል ብዬ ስንቴ ነገርኩሽ? እና እኔ ምን አገባኝ ለምን ይደብራታል ብዬ እኔ ራሴ ላስብኝ። ደግሞ እኮ እሷን ቆፋት ሆነብኝ ነው እንጂ እኔ ኤላ በጣም ይወደኛል። ይወደኛል ማለት ቆይ፣ ዝም ብሎ ሰው ዝም ብሎ ተነሱ ይወደኛል ይባላል? ያ ምሻል እንዴ? ቆይ ከመቼ ጀምሮ ነው? አሺ እንደዚህ ወጣ ኤላዬ፣ እኮ እኔ ማሳደድ ጀምርኩም ከለምለም ጋር በቃ ያለፈ ፍቅር ነበራቸው፣ በቃ አለቀ። አሁን ደግሞ በቃ ይበቃሻል፣ ሂዱ። እንደዚህ ብለሽ ተስፋ ታድርጊ፣ ትጎጃለሽ እንዴት እንደዛ ያደርግ? ስለሌላ ምን የምታውቀው ነገር አለ? አው ሌላ በቅርቡ ወደ ቤተሰቦቹ ጋር ይሄዳል። እሱማና አቃለሁኝ። እና ተጠንቀቂ፣ ከሱ ጋር ምንም አይነት ግንኙነት አይኖረሽ ላታል። ለምን ትላለች? ሲዲ ደሊን ወዳታል። ሌላ ማፍቀርሽን እንዳታስቢ ነው የሚያደርግሽ ላታል ወንድሟ። ይሄን ነገር መቼ ታስቢያለሽ? ትሰሚኛለሽ? ፍቅር ከያዝሽ ደሞ ከዚህ በላይ ነው የምታምሚው ጥብቅም አይናለኝ አያቸዋለሁ እኮ እሷም ያለሱ ባዳ ናት፣ እሱም ያለሱ ባዶ ነው። ትሰሚኛለሽ በቃ በእሱ ፍቅር ጣልቃ ከዚህ በኋላ ሌላ ቤት ያለ ምክንያት አትጅም ይላታል ዴቪን። አሁን ደግሞ ከሌላ ከለምለም ጋር ስለተጣሉ አሁንማ እሄዳለሁ እኔ ከሌለሁ ማን ሄደው ሊጠይቀው ነው? እሺ የሌላ ቤት ካስጨነቀሽ በቃ ስለዚህ ስትጂ ጥኝና አብረን እንሄዳለን ይላል። እንዴ አንተ ምን ትሰራለህ? ስንት ስምንት ስም ያለሽ ወፍ ዴቭ ደግሞ ደግሞ በቃ እንደ ዳዲ ነው የምትሆንብኝ። ተናግሪያለሁኝ በኋላ አንድ ነገር ቢፈጠር እኔ ጋር መጥተሽ እንዳተላለቅሽ ይላታል። ማን እኔ? ሊዲያ ነው አንተ ጋር መጥተሽ ማለቅ ሰው። አሁንስ እኮ ሊዲያ ነሽ። እስኪ እራስሽን አትካብጂ። እንደ ማንኛውም ታዝናኞች ትሰበሪያለሽ። ትሰምኛለሽ፣ ሊዱ መሆንሽ ከምንም ላይ አያድንሽም። ፍ ዴቭ በቃኝ በቃኝ ብላ ወደ ደረጃው ይረጠች ትወጣለች። ከዛም በኋላ እሱም ወደ እሱም ደግሞ ወደ ለምለምን ኩሽና ምግብ እየሰራች ነበረ። ከዛ ኩሽና ፍቅር ትገባና ምንድነው ነው የጎነራ ነገር ይሸተተኛው ትላለች። ጎረነ ረ ምንም የጎነራ ነገር የለውም። አሁን አፍንጫሽ ይሆናል ወጡና ሳረሹ? ተረሹ ቆይ፣ አንቺ ምን ልትሰሪ ነው ሌላ ደግሞ ትዞች ነው ምንም ነገር ምግብ ፍቅር በቃሽ ነገር አስፈለገኝ ምንም የጎነነራ ነገር የለም እንደነፈርሽ እግርሽ ሶፋ ላይ ሰቅለሽ ተቀመጪ፣ ምንም የጎነረ ነገር የለም ትላታለች። ቆይ አንቺ ትንሽ አታፍሪም? እንዲህ ትላለች። ፍቅር የኖርሽ ያለሽው የኔ ቤት ውስጥ እኮ ነው፣ ልጮብኝ አይደለም እንኳን ቀነብለሽ፣ አንገትሽን ደፍተሽ ትረሽ አትስሪ ትላት። አለበዚያ ግን አለበዚያ ምን ትላለች? ቤቷ ስምን አልጠጥረሽ ውጪ ትላለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን ያልኩኝ ከዚሁ መሰናበት አለሁኝ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ወተትናንተ ታይቃለን።